የራስ ውብነህ ተሰማ አሞራው ውብነህ፣ በሁለተኛው የፋሽስት ኢጣሊያ ወረራ ወቅት የአርበኝነት ዘመን ታሪክ። አሞራው ውብነህ በመባል የሚታወቁት ራስ ውብነህ ተሰማ ከ1928 እስከ 1933 ዓ.ም ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት በምዕራብ የጎንደር ግዛት በተደረገው የጸረ ፋሽስት ትግል ግንባር ቀደም መሪ ነበሩ ከሱዳን ጋር በሚያዋስነው ቆላማ አካባቢ የአርማጮሆ አውራጃ ተወላጅ የሆኑት ውብነህ ተሰማ በ16 ዓመታቸው ከበርካታ ሽፍቶች አመራሮች ጋር አንዱ በመሆን ትግላቸውን ጀመሩ በልጅነታቸው የአባታቸውን ጠመንጃ በመያዝ አደን ያድኑ እንደነበር ልጃቸውና የልጅ ልጃቸው ይናገራሉ። ፋሽቲ ጣሊያ በወረረበት ወቅት ውብነህ ተሰማ ተልእኮውን ከሽፍትነት ወደ አርበኝነት ደረጃ ከፍ ማድረግ፣ ወራሪውን ፋሽት ባገኟቸው ቦታዎች ሁሉ ማጥቃትን ተያያዙት። ራስ ውብነህ ተሰማ አገርንና ወገንን የሚወዱ ታሪክን የሚያስተምሩና ከአገር የሚበልጥብኝ ነገር የለም በማለት ራሳቸውን ያሳመኑና ጸሎተኛም እንደነበሩ የልጅ ልጃቸው ገብርኤል አድማሱ ይናገራሉ። ውብነህ ተሰማ ባለቤታቸውን ጨምሮ ቁጥራቸው ከጊዜ ወደ ጊዜ እያደገ የመጣው የአርበኞች ቡድን በምስራቅ ሱዳንና በምዕራብ ኢትዮጵያ መካከል በነጻነት በመጓዝና በድንበር አካባቢ ካሉ ታዋቂ ሰዎች ጋር የጠበቀ ግንኙነት ስለፈጠሩ ፋሺስት ኢጣሊያ የገምድርን አረጋግቶ ለመቆጣጠር በፍጹም አልቻለም። ራስ ውብነህ በተለያዩ ጊዜያት በሌሎች የአርበኞች ግንባር እንደተገለጸ ሁሉ ጠላትን በመፋለምና በኢትዮጵያ ዙፋን ላይ ተቀናቃኝ ናቸው በሚባሉት ላይ ፀረ ተቃውሞ ትግል በመምራት ለንጉሠ ነገሥቱ ቀዳማዊ አጼ ኃይለ ሥላሴ በነበራቸው ጽኑ የግል ታማኝነት ጎልተው ታይተዋል።